አሰላሙ አለይኩም ረህመቱላሂ ወበረካቶ። እንደም ነገ፣ የቤተሰቦች እንዴት አደራችሁ? እንዴት ናቸው ካላችሁ አካባቢዎችም ስላጥሎ አያምርም፣ ግን ውሀው ደስ ይላል። አካባቢዎችም ከላይ በጣም አሪፍ ነው። ቆንጆ አየር አለ። አቧራውን አጠበው ቤቱን፣ ሁሉም አለ ኢማራውን ሁሉ ነህን ይመስላል

ማለት እዚያ ሀገር ደግነቱ ዝናብ አንድ ጊዜ ብቻ ነው የሚጥለው፣ እንደው በልካሎ በደንብ ማለት ነው እንጂ ሁልጊዜ ቢጥል መኪና ሁሉ ይሄዳል። ሄደ አይችልም እኮ መኪናዎቹ ራሱ። አይ እንኳን ጣል፣ ሀገሩም ተረጋጋ፣ መኪናውም ታጠበ፣ ንጹህ ሆነ። ሀገሩም ጥሩ አየርና ነፋስ እንዲኖረው ያደርጋል። ሰላም ይኖረዋል አገራችን። አገራችንን ሰላም ያጥንቀን። ያለን ነገር ይሄን ይመስላል። አካባቢያችን አሁን ቆንጆ አድርጎታል። ሰማውን ላስገባው እስኪ ሰማውን ላስገባው፣ ደስ የሚል ሰው እንዳይገባብኝ ነው። ፈዘተኝ ዘመድ ዛሬ ይወጣል ለእውነት ብለውኝ ያምራል አካባቢ፣ አሁን እኮ ስራ ትቼ ነው። አይ የነገ የነገ እንደልቧ እንደልቤ እኮ ነኝ። ይመስላል ድመቷ ወደኛ ቤት እና በተሰብ እንደዛ ነው እላችኋለሁ። እኔ ተኝቼ ብነሳ ሰዎች ማለት ነው ዝናብ ይወዱ የለም እነሱ ዝናብ ታዩ፣ ቤቱ ሁሉ ነው በአንድ ብሩ የሚያቆሙትና፣ ምን መጥቶ ነው ብዬ ሙሽራይቱ ዝናብ ላይ እናንተ ነገር እንደው ብዬ ምን ነው ዋዛ መገን መገን መገን የሳኡዲ አረቢያ መገን ነው። ሳኡዲ አረቢያ በቃ እና የነገዬ አሁን ስራሽን ብትሰሪ ይሻልሻል፣ ወይም ተገተረሽ በተለፈለሽ ምንሽ ምንድን ነው አማራጭሽ? እስኪ አንቺ አማራጭ አለሽ ወይስ እንዴት ነው ብለሽ በቃ ቆመሽ ነው የምትይው? ይሄ ዛፋችን የራሳችን ነው ያንቺ ነው። አይ ወይ የነገየኔ ቆንጆ ሄ ማራው ታውታላችሁ

አጋጭተዋል መኪና። እነዚህ እዛ ደሞ የምትመጣለ መኪና ናት። አንዱን ሰውዬ እኮ ነው እኔ ማለት ነው። አንድ ሰውዬ መጣና ማለት ነው ይችን መኪና የእኛ ናት አልኩት። ሰውዬ አልነበረም ማለት ነው። ሰውየው ይዞት አስጠራኝ ታች ቃለፎና ከዛ ቆሞ አርኩኝ። ይህ እኮ የእኛ ነው ብዬው አልኩኝ። ስቆ ሊሞት የእኛ ነው ስላልኩት እኮ ነው። ይች መኪና እኮ የእኛ ናት ሀገን አልኩት። ያው ነው እስቃለሁ። ድረስ እንግዲህ መኪናዎችን ሁሉንም አቃለሁና ሳቀብ፣ በጣም ባይገባኝ የሚያሳቀብኝ የእኛ ናት ስላልኩ ነው መሰለኝ።

እንደኔ ወዛደር እንኳን የሚሰራ የለም። ወላሂ ኢትዮጵያ ላይ ማለት ነው። ወዛደር አይደለሽም እንዴ እንዳትሉ፣ ስራ ክቡር ነው። በእርግጥ ግን ዛሬ ድክም ብያል። በጣም ሰርቻለሁ። እሺ ተኝቼ ስራ ረፈርኩ። ጆርናታ ሳ አልሰራሁም ነበር። ኦቨር ታይም ሰራሁ ዛሬ። ሁሉም ደግሞ ይዘኛል። አያችሁ፣ ቁም ነን ደሱ የፎቅ ምንድነው